ዛሬም ተመልሰን በአንድ ቪዲዮ ወደ እናንተ መተንላችኋል። ይህን ቪዲዮ ከመጀመሪያችሁ ላይክ በማድረግ ጀምሩት። እንዲሁም ለዚህ ቤት ለዚህ ቻናል አዲስ የሆናችሁ የእኛም ቪዲዮ ለመጀመሪያ ጊዜ የሚደርሳችሁ የአብርሃምና የሩታ ፋሚሊ የሆናችሁ የእውነት እስከ ዛሬ ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም በጣም ነውር ነው። ይህን ፉግነት ነው። ከምር ትናንትና የገዛ ነው ስጦታ ልጁ እንደተወለደ ሰርፕራይዝ በማለት እኛም ሄደን አከበርንላቸው ደስ ብሏቸዋል እነሱም እዛ እያሉ ደስታቸውን እየቀወጡ ከዛ ለናንተ ደግሞ የሚገርመው ነገር ለናንተ ሰርፕራይዝ ልናሳያችሁ ልንቀርጽ ስንል አይ ቻልም አብርሃም እየቀረጹ እኛ በምንደርስበት ሰዓት እና አብርሃም እየቀረጹ ነበር ማለት ለዛ ግዴታ ሩጣ እቤት ስትገባ ያለውን ነገር ማሳየት ግዴታ አለባቸው እነሱ ጋር ተቀረጸ ማለት ነው። ያው እና አብርሃም ደስ ብሎ ስጦታውን ደግሞ ተቀብሎናል። በጣም ደስ ይላል። እውነት እውነት ከልብ አመስግኖናል። ሰላም ሰላም ሰላም፣ እንዴት እንዴት እንዴት አላችሁልን ውድና የተከበራችሁ የእኛ ተወዳጅ ፋሚሊዎች። ዛሬ እንግዲህ ቁጭ ብለን የመጣ ነው። ትንሽ ድካም ምናምን አለብን። የሆነ የሆነ ቦታ ሄደና እስቲ ገምቱ የሄድንበት ቦታ እና ስለበላን ነው ግብ ብለናል። አትቀልድ እንጂ አንተ አትቀልድ። ወደ ነገሩ እንግባና እኮ ይገምቱልን አ ገምቱ፣ ባይሆን ገምቱ እና ወደ ፋሚሊዎቻችን እንዴት ናችሁ ዳሹ፣ በእያላችሁበት ሰላማችሁ ይብዛልን። እንግዲህ ዛሬም ተመልሰን በአንድ ቪዲዮ ወደ እናንተ መተንላችኋል። ይህንን ቪዲዮ ከመጀመሪያችሁ ላይክ በማድረግ ጀምሩት። እንዲሁም ለዚህ ቤት ለዚህ ቻናል አዲስ የሆናችሁ የእኛም ቪዲዮ ለመጀመሪያ ጊዜ የሚደርሳችሁ የአብርሃምና የሩታ ፋሚሊ የሆናችሁ የእውነት እስከ ዛሬ ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም በጣም ነውር፣ ይህን ፉግነት ነው አመልጧቸዋል፣ ተሳስታቸዋል ማለት ነው። እውነት ሰብስክራይብ አድርጉ። እስኪ መጀመሪያ ሰላም በላቸው ወንድማለም። ሰላም ሰላም ቅዱሳን እንዴት ናችሁ? የእኛ ቤተሰቦች አላችሁልኝ ወይ? አለን። ይኸው እንግዲህ ክብሩ ለሱ ክብሩ ለሱ ለመዳን ያለም ክብሩ ይስፋ። እና የእኛ ቤተሰቦች እውነት ጥግብ ብለን ደክሞን ዞረን ምናምን የመጣ ነው። ያው እንናገራ በዚሁ ከምር ትናንትና የገዛ ነውን ስጦታ ለካ ቤታቸው ላይ ድግስ ነበር፣ ድግስ ነበር። በላን ጠጣን አ ልጅ እንደተወለደ ሰፕራይዝ በማለትኛም ሄደን አከበርንላቸው። ደስ ብሏቸዋል። እነሱም እዛ እያሉ ደስታቸውን እየቀወጡ፣ ከዛ ለናንተ ደሞ የሚገርመው ነገር ለናንተ ሰፕራይዝን ልናሳያችሁ ልንቀርጽ ስንል አየ ቻልም አሉን። አይ ባይዘዌ ለምን እንደማይቻል እንትን ነው እና አብርሃም እየቀረጹ እኛ በምንደርስበት ሰዓት እና አብርሃም እየቀረጹ ነበር። ማለት ለዛ ግዴታ እርቷ እቤት ስትገባ ያለውን ነገር ማሳየት ግዴታ አለባቸው። አው በቃ እነሱ ጋር ቀረጹ ማለት እኛ ጋር ቀረጹ ማለት ነው። እኛ ጋር ተቀረጸ ማለት ደሞ እነሱ ጋር ተቀረጸ ማለት ነው። ያው ለዛ ነው እኛ ያልቀረጽላችሁ። እነሱ ጋር ገብታችሁ ማየት ትችላላችሁ በአብሬሽን ቻናል እና ለዛ ነው ያልቀረጽንላችሁ። እና ይሄንን ነበረ ሐሳቡ። ይሄን ይመስላል። ለምን ፍላጎትም አልነበረም ነበር በቃ እኛም በቃ እንብላ፣ እንጠጣ ደስታችን የነሱ ደስታ ተካፋይ እንኑን በሚለው ተካፋይ ሆነን ተገኝተናል። በስም አይ፣ እንደዛ አይደለም ፋሚሊ። እኛ ለመብላ ለመጠጣ አይደለምማ የደከመን የተቀመጥንበት ብቻ ነው። የተቀመጥንበትን ሐሳብ ለእሱ ሐሳብ ብለን ነው ለዛ ቤት እንግዲህ አሁን ስትገኝ ያው ቤት ያፈራውን ነገር ምግብ ነው። ግን በጣም ግን እንትን በጣም ለዛ ልጅ ለተወለደው ድግስ ድግ ረኒ ጃብስ ብዙ ዘመድ የሩታ ቤት ሰዎች አብርሽን ቤት ሰዎች ያገር ሰው ነበር እኮ ያገር ሰው፣ እና በጣም ደስ የሚል ነገር ነበር። ማለት እንዲህ አራስ ቤት ምናምን አይመስልም። በቃ ሰርግ በሉት። እንደዚህ አይነት እንት አራስ ቤት እኔ በህይወት በህይወት አይቼ አላውቅም። እና በጣም ደስ የሚል ነገር ነው እና አብርሃም ደስ ብሎ ስጦታውን ደሞ ተቀብሎናል። በጣም ደስ ይላል። እውነት እውነት ከልብ አመስግኖናል። በጣም እውነት ለናንተ አንድ በአንድ አላሳየናችሁም። ያው ብዙዎቻችሁ ኮሜንት ላይ ያላችሁን ነገር ነበር ማቀፊያ ማቀፊያ ማቀፊያ የምትሉ ምናምን እያላችሁ ነበርና የብዙዎቻችሁ ጥያቄ በሆነው መሰረት ማቀፊያ ማቀፊያ ስትሉን ነበር እና እሱንም ገዝተን አስደስተናቸዋል። እውነት ደስ ብሏቸዋል። ለአብርሃምና ለሩታ ከዚህ በላይ ይገባቸዋል። እና ግን ምን መስጠት እንዳለብን ያው ብዙ ማናቀም እናንተ እዛው ንገሩን ብለናቸዋል። ኮሜንት ላይ ሼር፣ ሰብስክራይብ እያረጋችሁ ንገሩን። ደግሞም እኔ ትልቅ ነገር ምነግራችሁ ነገር ዛሬ አብርሃም እኛ ቻናል ላይ እንዳይገባ ያረግ ነው። እኛ ከስር በስር ብናድግ ይሻላል ብለን ነው። እናንተ አላችሁ እናንተ ትበቃላችሁ ብለን ነው ያላስገባ ነው። ለምን እናንተ ቀስ በቀስ ታሳድጉናላችሁ ብዙ ነገር እናወራለን በሚል አስበን ነው እንጂ እናስገባቸዋለን። ከቻልን ሁላችሁንም እናስገባቸዋለን። ግን እናንተ በተሻላቸው አቅም ሰብስክራይብ፣ ሼር እያረጋችሁ እራሳችሁ እንድታበረታቱንና እንድታሳድጉን እንፈልጋለን። የእናንተ ታዳጊዎች ነን እኛ። ያው እህቶቻችን ናችሁ፣ ወንድሞቻችን ናችሁ የምታዩን በሙሉ ከምሬ ነው የምላችሁ እና አብርሃምም እያዩን በርቱ እያሉን ነው። እነሱም ያደርጉልናል። ያው እያዩን ነው። እና እሺ አብርሃምም በርቱ፣ ችግር የለውም ከጎንህ ነን ብለውኛል። እና ቤተሰቦች እውነት እውነት ከምለው በላይ እነሱም ደስ ብሏቸዋል። እኛም ደስ ብሎናል። በቻላችሁ ታቅም በቻላችሁ ታቅም እባካችሁ ሼር እና ሰብስክራይብ እንዳይረሳ እንዳይለያችሁ። እውነት እየተጠጋጋ ነው ወደ አምስት ሺህ ወደ ስድስት ሺህ እየገባ ነው። ደስ ይላል። እናንተም እንወዳችኋለን ሼር አላችሁ እና እኔ እንጃ ምን እንደምላችሁ አላቀም እና ኡነት እንዲምስቀውን ደስ ብሎኝ ነው። እናንተ ስላላችሁልኝ ከምር በጣም ደስ ብሎናል። በተለይ ደግሞ በትላንትናው ስጦታው በገዛ ነው ስጦታ ሁላችሁም ተደስታችኋል። በጣም በጣም ከምር ኮሜንት መቃ ደስ ደስ የሚል ነገር ከዚህ ብዙ አይነት ኮሜንትን ምናምን ሰው ይጽፋል እና መጥፎውንም ጥሩውንም ይጽፋል እና የትናንትናው የእውነት በጣም ለየት ያለ ነው። በጣም ደስ ብሎናል። ደስ ደስ የሚል ኮሜንት ነው እናንተ የሚጻፋችሁልን ያ እና ከአሁንም በቃ ደስ ደስ የሚል የተሰማችሁ ሐሳብ አሰጣችሁ። ያ ሀቢቢ ደስ እንደምታደርጉን እናቃለን። ደስተኛ አርጉን፣ ይሄን አድርጉ፣ ይሄን አድርጉ በሉን። እኛ ለአብርሃም እና ለሩታ ማለት ከኛ የተረፈው እኛ ያላሰብነው እናንተ አስባችሁ ይህን ነገር አርጉ፣ አርጉ እያላችሁ ማለታችሁ በጣም ደስ ብሎናል። ደሞ እኛ እናረጋለን። ለአብርሃም እና ለሩታ ይሄ በጣም ትንሽ ነው፣ ሲያንሳቸው ነው። ከዚህ በላይ ብናደርግ እኛ አቅም ኖሮን ከዚህ በላይ ብናደርግላቸው ደስ ይለናል፣ ግን በቻልነው አቅም አሁንም እያደረግላቸው ነው። በቀጣይ ለክርስትና ደግሞ በሰፊው እናዘጋጀው ነገር አለ። ከገና ነው ይሁን ቃሱ። በነገራችን ላይ ፋሚሊ፣ ይሄ እናደረግኩ ይሄ እናደረግኩ አይባልም። አዎ እሱ አይባልም አይባልም እና ስጦታም፣ እኛ እያቅማችንን የሰጠነውን እና አብርሃም ሳይንቁ እስከ ዛሬ ድረስ ብዙ አይነት ለአብርሃም ሰተነው ነበር። ብዙ አይነት ስጦታ ተቀብሎናል ሳይንቀን፣ ምን ሳይለን እና እናንተም ደግሞ ኮሜንት ላይ ጻፉልን ይህንን ይህንን ስጦታቸው ትንሽ ነው ብላችሁ እንዳት። ትንሹ ነገር በስጦታ ሲሰጥ በጣም ትልቅ ነገር ነው። ትንሽ ለምን ትንትዬ ነገር አይሆንም። በጣም በጣም የሆነ አላ በቃ እንደ ትልቅ ነገር ነው መታየት ያለበት። የሆነ ትንሽዬ ስጦታ እንደ ትልቅ ነገር ነው መቅ ለምን ተሸፍኑ እስከ ሄደ ድረስ ስጦታ ነው ተብሎ እስከ ሄደ ድረስ ለናንተ በቃ ደስታ ነው ብለን ነው የምንገልጸው። ደስታም ነው ሲጀመር። በጣም ደሞ እኔ ከምንም በላይ እናንተ ኮሜንት ላይ የምታዙን ነገር ስናደርግላችሁ እኔ በጣም ደስ ብሎኛል። እናንተም ስታዙን እውነት በቃ መውደዳችሁን ገልጻችሁልናል። እንደምትወዱን እርግጠኛ ነን ማለት ነው። በቃ እናንተም አላሳፈራችሁ ነው እውነት። እግዚአብሔር ይመስገን። እውነት በጣም ደስ ብሎናል። እናንተም ኮሜንት ላይ እንዲግዙላቸው እንዲያደርጉላቸው የምትሉት ነገር በጣም ተመችቶኛል። እውነት በጣም በጣም ለካ እውነትም አሉን። ቤተሰብ በቃ ያስብላል። እውነት አሉን በቃ እና አብርሃም ብቻ አይደሉም፣ እናንተም አላችሁን እውነት አላችሁም ብለን ደስ ብሎናል። ከምሬት ነው የምላችሁ። በጣም በጣም ደስ ብሎናል እና በተጨማሪ ደግሞ እባካችሁ እንዳትረሱ። እውነት እየረሳችሁት ያለው ነገር ሰብስክራይብ፣ ሼር ማድረጉን እየረሳችሁ ነው። አድርጉላቸው። የደስታችሁን ብዛ ግለጹላችሁ እያያችሁ ያላችሁት ዝም ብላችሁ ብቻ ሰብስክራይብ፣ ሼር የሚያደርገው አስደርጉ። ቢያንስ አንድ ሰው ወደ አምስት ሰው ማስደረግ ይችላል። ለምን ጎረቤቱ ላይ ቢያንስ አምስት ስልክ የያዘ ሰው አይታጣም። ሼር ይሄንን፣ እዩት፣ ምናምን ምናምን፣ በቃ የአብርሃም ደስታ ተካፋይ እንዲሆን አድርጉ። በጣም እውነት፣ ለምን በእናንተ በኩል እና አብርሃም እየተደሰቱ ነው ያሉት፣ እኛም እየተደሰቱ ነው ያለ ነው። አስደርጓቸው። በቃ እኛ እዚች ጋር ማን ያደርጋል ማን እያደረገ ነው የሚለውን እያየን ነው፣ እየተከታተል ነው። ከምር በጣም ደስ ብሎናል። እያየናችሁ ነው። ቪዲዮን አይታችሁ ጨርሳችሁ እያያችሁ ስለሆነ በጣም ደስ ብሎናል። በቅርብ ቀን እናንተንም እናስደስታለን ብለን ተስፋ እናደርጋለን። እና ቤተሰቦች አሁን ትንሽ መሸት መሸትም እያለም ስለሆነ እኔ አብርሃም ጋር አሳልፌ ስለመጣው አሁን እኔ አብርሃም ጋር መሄድ አለብኝ እና ቀሪ የሆነ ምቀርጸውም ነገር አለ። ቤተሰቦች እናንተ ጋር ለደስታ ለፍቅር፣ ለሰላምታ ነበር የመጣው፣ ትንሽ ላካፍላችሁና ደስታችን ልንገልጽላችሁ ነበር የመጣት። ትንሽ ሚያወራችሁ ነገር አለ፣ እሱም የደስታውን እስኪ አውራላቸው እና ምንም የምናወራው ነገር የለም፣ ሁሉንም ነገር አውርተነዋል። ደስም ስላለን ግን አንተ አብርሃም ጋር መሄድ ሳይኖር ባያቀርብ ቀርጻ አለ። ቶሎ ያለው ማለት እኛ እናንተ ጋር መድረስ ስላለብን ነው። እኛ እናንተ ጋር መድረስ ስላለብን ነው የመጣነውና የሚቀረጽ ነገር አለና እሱ ሊቀርጻቸው ይሄዳል። በቃ እና እመጣለሁ። ቤተሰቦቼ እወዳቸዋለሁ፣ እውነት እወዳቸዋለሁ። እንገናኛለን። በቃ ስጨርስ ደውልልኝ። ደውላለሁ። ውድ ፈሚዶቻችን ያው እሱ ትንሽ የሚቀርጻቸው ነገር አለና ለዛ ነው እሱ የሚሄደው። እኔ ደግሞ የእውነት ምን ማለት እንዳለብኝ የራሱ ግራ እየገባ አሁን ላይ በጣም ደስ ብሎናል። ደሰኛ ነን እና ያው በቀጣይ ቪዲዮ እንገናኛለን ማለት ነው። ሁላችሁም በእያላችሁ በሰላማችሁ ይዛለን። እንወዳችኋለን። ባይ ባይ።